በ2017 በጀት ዓመት ኢትዮጵያ ታላቅ ስኬት ካስመዘገበችባቸው መስኮች መካከል የወጪ ንግድ ይገኝበታል። ቡና፣ ወርቅና የቅባት እህሎች ደግሞ በበጀት ዓመቱ በስፋት ለዓለም ገበያ የቀረቡ ምርቶች ናቸው። በወጪ ንግድ ያለፈውን በጀት ዓመት በስኬት ያጠናቀቀችው ኢትዮጵያ ስኬቱ ቀጣይነት ይኖረው ዘንድ ያላትን ሙሉ አቅም መጠቀም ላይ ትኩረት አድርጋ የ2018 በጀት ዓመትን በታላቅ ተስፋ ጀምራለች። በ2017 ደግሞ የተያዘው 51 ቢሊየን ነበር የተያዘው ግን ከእቅዱ በላይ ስትሬች ያደረገ አፈጻጸም ስምንት ነጥብ ሶስት ቢሊዮን ነው የተሳካው ማለት ነው። ይሄ በገቢ ብቻ የተሳካም ጭምር አይደለም። ብዙ ምርትን ለዓለም ገበያ በማቅረብ ጭምር ነው። ስለዚህ ኢትዮጵያ በጣም ፖቴንሻል አላት። ከምርትና ምርታማነት አኳየ የተሰሩ ያሉ ስራዎች፣ አዳዲስ ምርቶችን ከማስገባት አኳየ የተሰሩ ያሉ ስራዎች፣ አሁንም ላይ ያሉ ከምርትና ምርታማነት ጋር የተያዙ ፕሮጀክሽኖች የሚያሳዩት ብዙ ምርት እንዳለ ነው። ይሄን ምርት እንግዲህ ለዓለም ገበያ ከማቅረብ አኳያ ደግሞ በተመሳሳይ ሰፊ እድሎች እየተፈጠሩ ነው የመጡት። ታዲያ ለወጪ ንግድ ስኬቷ ተስፋ ከተጣለባቸው ጉዳዮች አንዱ ኢትዮጵያ በቀዳሚነት ፈርማ ወደ ትግበራ የገባቸው የአፍሪካ አህጉራዊ ነፃ ንግድ ቀጠና ስምምነት ይገኝበታል። በትግበራው ኢትዮጵያ በአየር መንገዷ ካርጎ፣ ስጋ፣ አትክልትና ፍራፍሬ እንዲሁም በየብስ ትራንስፖርት ቡና የጥራጥሬ ምርቶችና የቅባት እህሎችን ወደ ኬንያ፣ ሶማሊያና ደቡብ አፍሪካ ለመጀመሪያ ጊዜ ልካለች። በዓለም ደረጃ በጣም ግዙፉ የንግድ ቀጠና ነው ማለት ነው። ይህንን ቀጠና ኢትዮጵያ እንደ ሀገር ስትቀላቀልና ወደ ትግበራ የተገባ የመጀመሪያውን ጭነት እንግዲህ በአይሮፕላንና በየብስ ማለት ነው በምድርና በአየር ትራንስፖርት ወደ ውጭ ልካለች። ትግበራው የንግድ ተወዳዳሪነትና ኢንቨስትመንትን ከማነቃቃት ሰፊ የስራ እድልን ከመፍጠር ለሸማቹ ሕብረተሰብ የተሻለ አማራጭን የምርት አቅርቦትን ከማስገኘት የዘለለ ጠቀሜታ አለው። እርሱም በአፍሪካ አገራት መካከል የገበያ ትስስርን በማስፋት የውጭ ንግድ ላይ ተጨማሪ አቅም በመሆን ለኢትዮጵያ ኢኮኖሚ አዲስ የእድገት ምዕራፍን መክፈት ነው። የገዢ ሀገራት ጋር ኮንትራት ይፈጸማል። ቀደም ብሎ ምርቶችን በብዛት ለመላክ ይሄ በአይነትም በብዛትም ዳይቨርሲፊኬሽን ማለት ነው። ሁለተኛ በእሴት ጨመራም ጭምር ቫሊዩ አዲድ የሆኑ ፋብሪካ ምርቶችን ለመላክ እድል ይፈጥራል። ሁለተኛ የግብርና ምርቶቻችን በዓለም ገበያም በአፍሪካም ተፈላጊ ናቸው። ከቡና ጀምሮ ማለት ነው፣ ከሰሊጥ ጀምሮ፣ ከቅባት እህሎች፣ ከጥራጥሬ ሰብሎች እንዲሁም ደግሞ ከቆዳና አልባሳት እንዲሁም ከጨርቃ ጨርቅ ምርቶች አንጻር የኢትዮጵያ ምርት በዓለም ገበያ ተፈላጊ ነው እና የዓለም ንግድ ድርጅትን ስንቀላቀል የምርቶቻችን ፈላጊ ሀገራት ቁጥር ይጨምራል ማለት ነው። ይህ በ55 የአህጉሪቱ ሀገራት መካከል የሚደረገውና 1.4 ቢሊዮን ህዝብ በላይ የሚገበያይበት የአፍሪካ አህጉራዊ ነፃ ንግድ ቀጠና ለአፍሪካውያን ሰፊ የንግድ እድልና አለም አቀፍ ኢንቨስተሮች ጋር የንግድ ትስስርን በማጠናከር ኢትዮጵያ በአፍሪካ አህጉር ደረጃ ያላትን ታሪካዊ ሚናና ተሰሚነት በንግድ ዘርፍም ለመድገም የሚያስችላት ነው። ገበያ መዳረሻን ከማስፋት አኳያ እስከዛሬ ኢትዮጵያ የምትነግደው ከሌሎች አህጉረት እንጂ ከአፍሪካ ጋር ያለው በጣም ተወሰነ ነው። ሆኖም ግን አንድ ነጥብ አራት ቢሊየን ህዝብ ያለበት ከሶስት ነጥብ አራት ትሪሊየን ዶላር በላይ የጂዲፒ ያለው ኢኮኖሚ ነው፣ አፍሪካ በራሱ ማለት ነው። ስለዚህ ከጎረቤት ሀገራትም ከዛም ባሻገር ያሉ ንግዶችን ማጠናከር እንደ አዲስ የገበያ አማራጭም ጭምር የሚያሰፋ ነው። ከዛም ብሎም ባሻገር ደግሞ የአለም ንግድ ድርጅት አባል መሆን ራሱን ችሎ ሌላ ገበያ ድልን እያሰፋ የሚመጣ አሁን ላይ ስድስተኛውን የስራ ላይ ቡድን ተጠናቆ ሰባተኛውን በጥቂት ወራት ውስጥ ለማከናወን ዝግጅት እየተደረገ ያለበት ሁኔታ ነው። ብዙ የአፍሪካ ሀገሮች በኢትዮጵያ ምርት የመጠቀም ፍላጎት አላቸው ብቻም ሳይሆን በታሪክም ኢትዮጵያ የአፍሪካ ነፃነት ተምሳሌት ናት። የአፍሪካውያን የኩራት ምንጭ ናት። ብቸኛ ነፃ ሀገር ናት። ስለዚህ አፍሪካውያን ከኢትዮጵያ ያገኙት የነፃነት ትግል ወኔና ብቃት ብቻም ሳይሆን እና በራስ ማንነት መኩራት ብቻም ሳይሆን አፍሪካውያን በኢትዮጵያ ሀገር ምርት መጠቀም ይፈልጋሉ። ቀድሞ በ2017 የተመዘገበውን የውጭ ንግድ ስኬት በላቀ ሁኔታ ያሳድጋል ተብሎ የታመነበት የአፍሪካ ነጻ ንግድ ቀጠና ትግበራ ለያዝነው በጀት ዓመት የውጭ ንግድ ስኬት ተስፋ ሰጪ ጅማሮን አሳይቷል።